ዛሬ አንዲት ሕፃን ልጅ በዚህ በአዲስ አበባ ከተማ መሃል ከተማ ቤቷ ውስጥ ተቀምጣ የእመቤታችንን እና የልጇ የክርስቶስን የቅዱሳን መላእክት ስዕል ያለበትን እየጨመደደች ስትወረውር ምናልባት አካባቢው ላይ የጸጥታ ማስከበሪያው መስሪያ ቤት ወይንም ፖሊስ ጣቢያ በሁለት መቶ በሦስት መቶ ሜትር ርቀት ላይ ነው የሚኖረው፣ ግን ዝምን የተባለው በጣም ምናዝ ነው በዚህ ዘመን። ዓለም መቼም ወንጀለኛውን በርባንን ፈታ ንጹህን ክርስቶስ ማሰር ለምዷ ነው። እኛ ግን ክርስቲያኖች ሁልጊዜ ግዜ እንድንላለን ምንም ስለ የሚቀድሰው አያስደንቃችሁ። ሴጣን ሰይጣን ነው፣ በቃ ቋን ነው አሳደዳት አይደለም የሚለው ራእየ ዮሐንስ 12ን ተመልከቱ። በተለይ ቁጥር 17 አይ እሱ አንተው የድንግል ማርያም ልጆች እናንተን አሳደደ በባህር አሸዋ ላይ ቆሞ ይላል። ዛሬ እንግዲህ ከፍርድ ቤት እየተመለስኩ ነው። ወንድማችን ባሮክ ዛሬ ፍርድ ቤት ቀርቦ ነበረ። እንዴ አንተማ መታሰር አለብህ። አንተማ መታሰር አለብህ። ሰላም፣ እንዴት አላችሁ? በመላው ዓለም የምትገኙ፣ እግዚአብሔር የተመሰገነ ይሁን። እንግዲህ በወቅታዊ ጉዳይና በተለያዩ ነገሮች ተመልሽ የመጥቻለሁ። እንግዲህ በቤተ ክርስቲያን አሉኝ ከምትላቸው መምራዶች መካከል እነ ቀሲስ ዶክተር ዘበነ ለማ እነ ጳውሎስ መልካ ስላሴ ድምፃቸውን አሰምተዋል። በጣም ደስ በሚል ሁኔታ በመድረኩ ላይ ድምፃቸውን አሰምተዋል። ያንን የምናይ ይሆናል። እንዲሁም ደግሞ የባሮክ የፍርድ ቤት ውሎ ምን ይመስላል የሚለውን የምንመለከት፣ ከእስሩ ጀርባ ያሉ አካላቶች ማን ናቸው የሚለው አንዳንድ ነገሮች አሉ፣ እነሱ እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችን ቆዩ። እንደተለመደው በኮሜንት ሴክሽን ላይ ለወንድማችን ፍትህ ጠይቁ። ፍትህ ለወንድማችን እያለን እንጻፍ፣ እንከታተል። ስት ይህንን ዛሬ አንዲት ህፃን ልጅ በዚህ በአዲስ አበባ ከተማ መሃል ከተማ ቤቷ ውስጥ ተቀምጣ የእመቤታችንንና የልጇ የክርስቶስን የቅዱሳን መላእክት ስዕል ያለበትን እየጨመደደች ስትወረውር ምናልባት አካባቢው ላይ የፀጥታ ማስከበሪያው መስሪያ ቤት ወይንም ፖሊስ ጣቢያ በሁለት መቶ በሦስት መቶ ሜትር ርቀት ላይ ነው የሚኖረው። ግን ዝም ምን የተባለው በጣም ነው ነው በዚህ ዘመን በጣም ለዚህ ማመልከቻ እኳ አያስፈልግም። ምን ያህል ሃይማኖታዊ ግጭት ሊያመጣ እንደሚችል ይታወቃል። የሌላ ቤተ እምነት ተነክቶ ቢሆን ኖሮ በሰራዊት ይከበብ ነበር። ያ የኮንደሚኒየም እኛ ግን ለመቤታችን የአስራት ሀገሯ በተባለች ኢትዮጵያ በቅድስና ክብረናት የምንኖር ድንግል ማርያም ከተወደደ ልጇ ጋር የልጇን ስዕል የእሷን ቅዱስ ስዕል ሚሊዮኖች የሚያከብሩት ስዕል ሲቀደድ የሚሊዮኖች ልብ በሐዘን እንደሚቀደድ እየታወቀ ዝም፣ ሁሉም ዝም። አንዳንድ ሰዎች እንኳን ይሄ ለምን ሆነ ብለው እዚያ ድረስ ሲሄዱ አንዳንድ ወንድሞች ጭራሹኑ ከሰይጣን ጋር የተፈራረሙ የሚመስሉ ሰዎች እንዲህ ለምን ተደረገ ከእመቤታችን ስዕል መቀደር ይልቅ የሰው በር ተንቋቅቶ እናታችን እንዴት ዋሉ ያለው ሐሳብ ትልቅ ቦታ እንዲገዛ ተዘመተ። በጣም ከባድ ዘመን ላይ ያለ ነው። የተወደዳቸው የእግዚአብሔር ቤተሰቦች፣ የኢትዮጵያ ቤተክርስቲያን የአባይ ግድብ ሲገደብ 14 ዓመት ሙሉ ቦንድ ከመግዛት ጀምሮ ከፍተኛ አስተዋጽኦ አድርጋለች። የደስታው ቀን ልታከብር ስትነሳ ግን አርማዋ የሆነች ድንግል ማርያም ጉልላቷ የሆነ ኢየሱስ ክርስቶስ ስዕላቸው ሲቀደድ በርካታ ምዕመናን አንገታቸውን ደፍቶ ሳይታወቅ አለፈ። ደስ እንዲለን ያልተፈጠርን እስከሚመስል ድረስ በዚህ በኩል ይሄ ነገር ልክ አይደለም ተው የሚል የህግ አካል የለም። የህግ በላይነት አለ ይባላል። መቼ እንደሆነ አናውቅ። ይሄ ምንም እኮ ክስ አያስፈልግም። ሚሊዮኖች የሚያዝኑበት ነው። ተው ይባል ነበር። እኛ ጥበቃ ያለን ከሰማይ ነው። ማን አለ ከኛ ጋር? ቤተክርስቲያኗን እስከ ጥግ ያወቃት ይመስለዋል። በእርግጥ አንድ አባባል አለን። ምንም የማያውቅ ምንም አይፈራም፣ ይላሉ አባቶቻችን። ሰውን በጣም ደፋር የሚያደርገው የእውቀት ማነስ ነው። ስዕል የሚቀድሰው አያስደንቃችሁ። ሴጣን ሴጣን ነው በቃ አሳደዳት አለን የሚለው ራ ዮሐንስ አስራ ሁለትን ተመልከቱ በተለይ ቁጥር 17 ላይ እሱ አንተ የድንግል ማርያም ልጆች እናንተን አሳደደ በባህራሸዋ ላይ ቆመ ይላል የባህራ ሸዋ ክቡድ ነው ከውሃ ዳር ነው አይዋሃድም አይስማማ የመናፍቃን ልቦና ክቡድ ነው ከባድ ከባድ ነገር ይናገራሉ ሁለተኛ ጢሞቴዎስ ምዕራፍ ሦስት ተመልከቱ የአምልኮት መልክ አላቸው ኃይሉን ግን ክደዋል ከነዚህ ራቁ ስለዚህ መቤታችን ምልክታችን ናት ምልክታችን ናት ኢሳይያስ 7:13 ምልክት እሷ ናት እንጂ ስግኑኛ ማ በየጊዜው አለ ወንጌሉን ትገልጹት በየጊዜው አለ። ኢሳይያስ 7:13 ላይ ምን ይላል? እግዚአብሔር ራሱ ምልክት ይሰጣችኋል አለ። እግዚአብሔር ራሱ ምልክት ይሰጣችኋል ድንግል ፀንሳ ትወልዳለች። ያ የዘላለም ምልክት እኮ ነው። ምልክት እኮ ነው። ምልክት እኮ ነው። እና አያድግም ወይ

ስለዚህ እኛ እመቤታችን ልጇን ይዛለ ሲጠመቅ በሰላሳ ዘመን ዘመኑ አለ ሲሰቀል በ33 አመቱ አለ ከሐዋርያቱ ጋር ቁጭ ብሎ አለ ይህንን ስዕል አያውቁትም ማለት ነው ስለዚህ ይህን ስዕል ማሳየት ነው አይ ህፃን አያድግሞ ይኸው ፍቅረት አለ አታውቁም ወይ መስቀልን ስናደርግ ራሱ እኮ ስዕል ነው የመስቀል ስዕል ለምንድን ነው የምናደርገው ከእንጨቱ ጋር አይደለም? እዚህ ላይ እኛ ይህን ስናይ የሚታየናለ ትልቅ ነገር አለ። ኢየሱስ በቀራንዮ አደባባይ ደሞ መስቀል ስታዩት በሶስት ይከፈል ዲያቆን ይዞ ማሳለም ይችላል። ለምን እንደማይችለው መሰላችሁ? እዚች ጋር ታቦት አለች። ሪፍታም ታቦት ነው፣ ሲምቦሊክ ታቦት ነው። ይሄ ኦር ቴስታመንት ወይም ጁዳይዝም ቀድመን ያለነው ነው የሚያሳየው አራቱ እዚህ ጋር ቅርጿ፣ ይሄ ህገ ልቡና ነው። ከዚህ ደግሞ የምታውቅ ቅርጾ የምን ቅርጽ ነው? የመስቀል እሱ ደግሞ ህገ ወንጌል ነው ነው። ሶስት ሰዎች እንግዲህ እንደተከታተላችሁት ነው ለመምህሮቻችን እግዚአብሔር አምላክ ቃል ሕይወትን አይሰማልን። አይድነቃችሁ፣ አይድነቃችሁ ብለው መምህር ዘበነ በስፋት ነግረውናል። እንግዲህ መምህር ጳውሎስ ደግሞ እንዳነሱ ሰምታችኋል። በትንሽ ኪሎ ሜትር ውስጥ ነው ይህ ነገር የተደረገው። በጣም ነው ምናዝ ነው፣ ኦርቶዶክሳውያን እየተገፋን ነው። ይህ ዘመን በጣም አስከፊ ዘመን ነው። የሌላ ቤተ እምነት ሆኖ ቢሆን ይህን የስንት ጉድ እናይ ነበር? የሚሊዮኖች እናት የሆነች ቅድስት ድንግል ማርያም ናት የተቀደደች በልባችን ሚሊዮኖች እንደተቀደዱ ማሰብ መቁጠር ያስፈልጋል። እግዚአብሔር ሁሉን ያሳልፋል ብለዋል። ለመምህራኖቻችን እግዚአብሔር አብላ ቃልቱን ያሰማልን። እንደዚህ ህዝቡን ስታጽናኑ፣ እንደዚህ ከሰው ጋር ስትሆኑ፣ ከምዕመናኑ ጋር ስትሆኑ፣ ሁላችንም ደስታ ይሰማናልና፣ ሌሎችም መምህራኖች ለእውነት ቆማችሁ እንዲህ ህዝቡን በየመድረኩ በየአውደ ምሕረቱ ስታገኙ አጽናኑ ለማለት እወዳለሁ። እንግዲህ ጋር ከዚህ ጋር ተያይዞ ሰሞኑን ከቅዱሳን ስዕላት ጋር አንዳንድ ውዥንብሮች ይነሳልና ና፣ የቤተ ክርስቲያኒቷ ጥርት ያለው ትምህርቷ ምንድን ነው? ስለ ስዕላት ለምሳሌ ቅድም የነገርኳችው ኦሪዘ ሰዓት ምዕራፍ 23 ቁጥር 8 ላይ እኔ እንደማሳይ እንደማደሪያው አድርገ ይለይለ ሱራፌልን እንደሚናደፉ አውራ ዶሮዎች አድርገ አስቀምጣቸው ብሎታል። ሶሎሞን መቅደሱ ሲሰራ አንደኛ ነገስት ምዕራፍ 9 ላይ ተመልከቱ፣ ምዕራፍ 8 ላይ ተመልከቱ። የቤተ መቅደሱ ሀረግ ስዕላት ሁሉ በምን መልክ እንደሚሳሉ ተመልከቱ። ገላቲያ ምዕራፍ 3 ቁጥር 1 ላይ ተመልከት። ጌታችን ኢየሱስ ክርስቶስ በፊታችሁ እንደ ተሳለ ሆኖ ነበር ይላል። እንደ ተሰቀለ ሆኖ ተስሎ ነበር ይላል ወይም ተጽፎ ነበር ይላል። ይሄ የሚያሳየን ስዕል አጠቃላይ፣ ለምሳሌ ዛሬ ስላሴ እናከብራለን። ስዕል ለምሳሌ ሦስት ሰዎች የስላሴ ስዕል እናያለን። ይሄን ስዕል የምንስለው እኛ ሰማይ ላይ ያለውን በማየት አለ? ሰማይ ላይ ያለው ምድር ላይ ወረድና አብርሃም ቤት መጡ። ኦሪት ዘፍጥረት ምዕራፍ 18 ከሰማይ መጡና ስላሴ ለአብርሃም ታዩት ሦስት ሆኖ አንድ አንድ አንድ ሶስት ልክ ለአብርሃም የተገለጸውን አባቶች በጸሎት ይስሉታል። ስለዚህ በያንዳንዱ ነገር ላይ የምናጠረው ያንን ነው። ባጭሩ ስዕልን ስማ ልልኛል። የሰው ፎቶ ስማችሁ የምታውቁ የሰው ፎቶ ስማችሁ የምታውቁ ፎቶ ይሄ ፍቅረኛም ሊሆን ይችላል፣ ወይም የሚስት ሊሆን ይችላል፣ ወይም የባልሽ ሊሆን ይችላል። የማንም ፎቶ የእናታችሁ ሊሆን ይችላል። ስማችሁ የምታውቁ ፎቶ በጣም ብዙ ሰው አይደለ? ፎቶ ይሳሙ። ፎቶ ምንድን ነው? ወረቀት ነው አይደለም ግን እናንተ ወረቀቱን የሰማችሁት ምኑን ነው? እዛ ላይ የምታስቡት ማንን ነው? እዛ ጋር የምትሉትን ሰው ነው ምታስቡት። እናታችሁን፣ አባታችሁን አይደለም ፍቅረኛችሁን፣ እጮኛችሁን ውምታስቡት እንጂ ከወረቀቱ ጋር አለም። ችግራችሁ ወረቀቱ አለም። ስዕላትን በምናስብበት ጊዜ ሁሉኛ መንፈስ የራቀ ነው የረቀቀ ነው። የኦርቶዶክስ ሰዎች ለዚህ ነው የማይገለጥላቸው። ግን በሰፊው ማስተማር ይቻላል ስዕል ሁለት አይነት ኮንሰፕቶች አሉ። ይሄ ኮንሰፕት ነው በደንብ ማስተማር ያለብን፣ አይኮኖ ክላስት እና አይኮኖ ዱልስ የሚባል እስከ 16 ሴንቸሪ የነበረ ስዕል መደምሰስ ማጥፋት የሚሉና አይ ስዕልን ማክበር አለብን የሚሉ ነበሩ። እነዚህ ስዕል ማጥፋት አለብን የሚሉት የመናፍቃኑ ሂደት በዛ ጊዜ ተመቶ፣ በተለይ ሲክስ ሴንቸሪ ላይ እንደገና ደግሞ ሰበት ሴንቸሪ ላይ የእስልምና እምነት ሲመጣ ምንም ነገር ስላንፈልግም ስለሚል በእኛም አንዳንድ ጠቅሰዋለን ዮሐንስ የሚባል ዘደማስቆ ዮሐንስ የሚባል እሱ ራሱ የጻፈው መጽሐፎች ሌሎች፣ በእኛ ግን ከሱም ቀድመው ያሉ ብዙ ነገሮች አሉ። ስዕልን በምናይበት ጊዜ የምናደርግበት ሚስጥር አለ። ሁሉ ነገር ነው። መስቀልን ስናደርግ ራሱ እኮ ስዕል ነው። የመስቀል ስዕል ለምንድን ነው የምናደርገው? ከእንጨቱ ጋር አይደለም። እዚህ ላይ እኛ ይሄን ስናይ የሚታየናለ ትልቅ ነገር አለ። ኢየሱስ በቀራሚው አደባባይ ደሙን አፍሶ ሲያልነን፣ ይሄንን የምናየው ክብር መስጋር ለእግዚአብሔር ይድረሰል። ሌላ ከዚ በፊት ያስተማርኩት ትምህርት አለ። በሶስት ይከፈላል። ይሄ ያስቁት ምሰሶ ነው ፒላር። ይሄ ህገ ልቡና ነው። ይሄን በሰፊው ገለጽኩ። ይሄ ህገ ልቡና ቀላል፣ ጥያቄ ይሄን መስቀል ዲያቆን ይዞ ማሳለም ይችላል። ለምን እንደማይችል ነው መሰላችሁ። እዚች ጋር ታቦት አለች። ሬክታንግል ነው፣ ሲምቦል ታቦት ነው የሚያሳየው። ይሄ ኦር ቴስታመንት ወይም ጁዳይዝም ቀድመን ያለነው የሚያሳይ አራቱ እዚህ ጋር ይሄ ህገ ልቡ ነው። ከዚህ ደግሞ የምታዩት ቅርጽ የምን ቅርጽ ነው? የመስቀል እሱ ደግሞ ህገ ወንጌል ነው። ህገ ልቡ ከጎሪት ከህገ ወንጌል አስተባብራ ያዘች ዛት እቲ ቦታ ላይ ሰበች እቺ እግዚአብሔር ልጅ ነች። ይሄ ነው በእያንዳንዱ ነገር ምን። ስለዚህ ትምህርቱ በሰፊው በዚህ ላይ መማማርም እንችላለን። ለሚቀጥለውም ስመጣ ሌሎች ነገሮች መጨመር ይችላል። ባጭሩ ግን ስለ የማይወዱ ሰዎች በየዘመናቱ ነበር። እኛ ግን ስንወዳ ራሱ እግዚአብሔር ታየ፣ ከሰማይ መጣለ ወልድ የማይታየው አምላክ ታየ ማለት ነው ሰው ሆነል ተስዕሎ መልክ የሚለው በአርባኛው ቀን የሚቀረጸው ነዛ የአርባ ቀን እድል የትላላችሁ ለምን እንሰግዳለን? ሲባል ለተቀረጸ ምስል አትስገዱ ብሏል እግዚአብሔር። የተቀረጸ ምስል አትስገዱለት፣ ደግሞ ለተቀረጸ ምስል ስገዱ ሲል የሚገኝም ራሱ ምሳሌ ተመልከቱ። ለተቀረጸ ምስል አትስገዱ ዘጸአት ምዕራፍ ሀያ ቁጥር አራት ላይ እንደገና ደግሞ የዘጸአት ምዕራፍ ሀያ አምስት ላይ የኪሩቤልን ምስል ቅረጽ ይሄው ተመልከቱ፣ ለተቀረጸ ምስል አትስገዱ አንድ፣ የኪሩቤልን ምስል ቅረጽ ሁለት። እንደዚህ ያለ ችግር ነው። ስዕል ሳሉ አለ እግዚአብሔር። ለዚያ የኪሩቤል ስዕል ላለበት ታቦት መጽሐፈ ኢያሱ ምዕራፍ ሰባት ቁጥር ስድስት ላይ ኢያሱ በግንባሩ ሰገደ ይ በግንባሩ ሰገደ ለተቀረጸው ታቦት። ለምን ሲባል እግዚአብሔር ለተቀረጸ ምስል አትስገድ ሲል ሁለት መልክት ነው ያለው። አንደኛ ለምትሰግድለት፣ አንደኛ ጣዖት አታምልክ ነው ያለ እግዚአብሔር ፈቃድ ለተዘጋጀ ቅርጽ አትስገድ ነው። ስዕል ግን በእግዚአብሔር ፈቃድ ስለሆነ ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ፣ ድንግል ማርያምን አስለን እንሰግዳለን። ሰግደውለት አለ እያሱ ሰግዷል። ሁለተኛ ደግሞ ስትሰግድ፣ ለስዕላት ስትሰግድ አምላክ ብለህ እንዳሰግድ፣ አምላክ ብለህ እንዳሰግድ። ለድንግል ማርያም ስንሰግድ አምላክ ብለን አይደለም፣ ለቅዱሳን ስንሰግድ አምላክ ብለን አይደለም፣ ፈጣሪ ብለን አይደለም። የእግዚአብሔር ቸርነት የሚገለጥባት ማለት ነው። በስርየት መክደኛው ላይ እኔ እገለጥልሃለሁ እንዳለ በድንግል ማርያም ላይ እግዚአብሔር ተገለጠልን። ይሄ ነው ቁቡኑት ማለት ነው። በስርየት መክደኛው ላይ ስርየት መክደኛ ማለት ማይተመ ድንግልናዋ ነው። ታቦቱን ቀርፀ ሲያበቃ የስርየት መክደኛ ስራለን። በዚያ በስርየት መክደኛ እኔ እገለጥልሃለሁ ያ፣ መክደኛ የድንግል ማርያም ድንግልናዋ ነው። በዚያ ክርስቶስ ተገለጠ። ስላነጋገረንም ያ ስዕል ባለበት እንሰግዳለን። ለስዕል የምንሰግደው ዚር ስላዘዘን እንዲያውም አንድ የቤተ ክርስቲያን አባት ሲናገር እንዴት ለስዕል የምሰግዱ እናንተ ለስዕል የምሰግዱ ለስዕሉ እኮ ነው የምሰግዱ እኮ ለቁሱ ነው የምሰግዱ፣ ስለ ሲናገር እያሱ ለታቦት ሰግዶ አላሰገድም አለ። ሰግዷል። የሰገደ ለታቦቱ ነው፣ በታቦቱ ላይ ላለው ለእግዚአብሔር አለው። በታቦቱ ላይ ላለው ለእግዚአብሔር አለው። እንግዲህ እኛም ለእግዚአብሔር ነው የምንሰግድ። በድንግል ማርያም ላይ ላለው ለእግዚአብሔር እንሰግዳለን። ቅዱሳን ለቅዱሳን የሚሰገደው ስግደት ቅዱሳን እራሳቸው አምልኮ አይደሉም ወይም መጨረሻዎች ሳይሆን ወደ እግዚአብሔር አምልኮ የምንደርስባቸው ምክንያቶች ናቸው። ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም በእግዚአብሔር በቅድስናው ሰገ ተመልከቱ፣ ወበዉ ወሰግድ ውስተ ጽርሐ መቅደስ ከይላል በቅዱስ መቅደስ ገብቼ ሰግድልሃለሁ ይላል ቅዱስ መቅደሱ ለእግዚአብሔር ስግደት የሚቀርብበት እንደሆነ ስንሰግድ የምናከብረው በስዕሉ ላይ ስዕሉን ራሱን ሳይሆን በስዕሉ ላይ ያለችውን የእመቤታችንን ረድኤት ነው። በሷ ያደረውን እግዚአብሔር ነው የምናከብረው። የምንሰግድም አባቶቻችን እንደሰገዱ ነው። ስለዚህ ቅዱስ ባስልዮስ ዘቂሳርያ እንደተናገረ ምሎ ይናገራል ልክ ይላል የእግዚአብሔር ኃይል ለታቦቱ እንደደረሰው እግዚአብሔር በድንግል ማርያም ያሳደረው ረድኤት በእሷ ስም ወደ ተሳለው ስዕል ይተላለፋል ያድራል። ስንሰግድም ለእመቤታችን አካል ለንጽህናዋ የክብር ስግደት የአምልኮ ስግደት ቅዱስ ዮሐንስ ደማስቆ እንደሚለው አክብረን እንጂ አምልከን አንሰግድም ይላል። ስለዚህ አክብረን እንሰግዳለን፣ አምልከን ግን የምንሰግደው ለሱ ነው። በእመቤታችን ስዕል በኩል እግዚአብሔርን እናመልከዋለን፣ ድንግል ማርያምን እናከብራታለን። ስለዚህ ለእመቤታችን እንሰግድላታለን። ለምን ሲባል ታቦት ስለሆነች። እስኪ በሉ ታቦት በሉ፣ መቅደስ ስለሆነች በሉ ስግዱ ለእግዚአብሔር ባጸደ መቅደሱ በቅድስናው መቅደስ ለእግዚአብሔር ስገዱ። እስኪ በሉ በቅድስናው ስፍራ በሉ ለማን ስገዱ? ምኑ ስለሆነ መቅደስ ስለሆነች። እንግዲያውስ ድንግል ማርያም መቅደስ ስለሆነች በመቅደሱ በድንግል ማርያም ለእግዚአብሔር እንሰግዳለን። ቃለ ሕይወትን ያሰማልን እኛም በሰማኑ ሰላሳ ስልሳ መቶ የአማሩ ፍሬዎችን ለማፍራት ያብቃን። የቤተ ክርስቲያኒቷ ትምህርት ይሄ ነው፣ አትደናገሩ ለማለት ነው። እሺ ከወደ ባሮክ እንምጣና እስቲ የፍርድ ቤቱን ውሎ ከመስማታችን በፊት ከእስሩ ጀርባ ምንድን ነው ያለው ነገር? አደርሱልኝ። ለነዛ አስመሳይ ኦርቶዶክሳያን አደርሱልኝ። የይቅርታ ቪዲዮ ቀድማችሁ ስትሰሩ በቅዱስ ቤተ ክርስቲያን ተስፋ ቆረጡ እነዚህ ልጆች እንድትባሉ ነው፣ አይደለ? እኔ እኮ ካሁን በፊት ነው የማውቃችሁ። አንፎሎ እናንተን ከማድረጌ በፊት እናንተ ደግሞ እኔም ብሎ ከማድረጋችሁ በፊት ፕሮቴስታንቶችን እንደፈለጋችሁ እየረገጣችሁ ሄዳችሁ ስጦታ ስትሰጣጡ ነው። ያኔ ነው ነገሩ የገባኝና ያወቅኳችሁ እኛን ማገዱ ስታደርጉ የፖለቲካ አጀንዳችሁም በቤተ ክርስቲያን ስም ተደብቃችሁ ስትሰሩ ያኔ ነው የገባኝና ያወኳችሁ። ለሆዳችሁ ያደራችሁ ከርሳሞች መሆናችሁን ያወቅኩት። በዚህ አጋጣሚ አዲስ አበባ ከንቲባ ወይዘሮ አዳነች አቤቤን የሀገሪቷን መንግስት ይቅርታ መጠየቅ ይፈልጋል። በእኔ ምክንያት የተፈጠረ ችግር ካለ እኔ ለህግ ራሴን አሳልፌ ለመስጠት ዝግጁ ነኝ። እንደናንተ ግን ሆዳማ አልሆንም፣ ለሆዴ አላድርም። እናንተ ናችሁ ለብሩኬ ተቆርቋሪዎች? እናንተ አይደላችሁ እንዴ? ብሩኬ ኢንተርቪው ከነጋሽ ሚዲያ ሰጥቶ በሩ ላይ ሲደርስ ያለ ያስያዛችሁት እናንተ አይደላችሁ ወይ? ነገ የናንተም የናንተም ውሸት ይገለጣል። በቤተ ክርስቲያን ስም ተደብቃችሁ ቤተ ክርስቲያንን ከበር አድርጋችሁ የፖለቲካ አጀንዳ ስትሰሩ እንደነበረ በሌላ አካውንታችሁ እንደምታዩኝና እንደምትመለከቱኝ ያውቃለሁ። ተከድኖ ይብሰል። የናንተ አጀንዳ እንደዚህ ሞልቷል ሞልቷል ታውቃችኋል፣ እነማን እንደሆናችሁ። ከእናንተ በላይ ለቤተ ክርስቲያን የሚቆረቆር የለም። ከእናንተ በላይ የኦርቶዶክሳን መታሰር እሚያስቆጮ የለም። ግን እናንተ ከጀርባ ሴራችሁንና ስሪያችሁን እየሰራችሁ ነው። እንደናንተ ግን ሆዳም፣ እንደናንተ ግን ከእርሳሞኝ ሃይማኖቴንና ቤተ ክርስቲያኔን አልክዳትም። ዝም ግን ለማለት ትልቁ ምርጫዬ ነው። ዝምታ ምርጫዬ ነው። እንዴ አንተማ መታሰር አለብህ አንተማ መታሰር አለብህ። የእመቤታችን የቅድስት ድንግል ማርያም ስዕል አድሎ ላይ ምራቅን የተፋ አንተማ አንተማ መታሰር አለብህ። ከዘጠና ሚሊዮን በላይ ኦርቶዶክሳውያን ምእመናን ያሏት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ታቦቷን ጣዖት ብለህ በአደባባይ የምትሳደብ አንተማ አንተማ መታሰር አለብህ። በየገዳማቱ በየበረሃው የሚገኙ ኦርቶዶክሳውያን ምእመናን፣ አባቶች፣ ካህናት ተገደሉ፣ በግፍ ተገደሉ ብለ ድምጽ የምትሆን አንተማ አንተማ መታሰር አለብህ። በገጠር ለሚገኙ አብያተ ቤተክርስቲያናት ዕጣን፣ ዘቢ፣ ጧፍ እያልክ ምእመናንን እያስተባበርክ የምትወስድ አንተማ አንተማ መታሰር አለብህ ታዲያ አንተ ካልታሰርክ ሰይጣን ምን ሰርቶ ይብላ? ይታሰራ ይግባ አይሟሟ ጫው አይደል? የትም ሲልከሰከስ ሲዘሙት አልያዙት ወይም ሲያጭበረብር ሲሰርቅ አልወሰዱት። መተኪያ በሌላት አንዲት ለሆነችው በወላዲት አምላክ ወልዳ አላቀፈችው አቱን አትንኩብኝ ብሎ ከፊል ለቆመላት በእናቴ በምዬ መተካ በእላት ምስለ ቅዱሳን አንስተው ቢቀዱ ማነው? ማነው የደፈራት፣ አንዲቷን እናቴን እኔ እያለሁላት እናቴን አትንኩ ብሎ መስክሮላት፣ ፊትለፊት ተጋፍጦ ፍቅሩን ገለጸላት። ምን አይነት መታደል፣ ምን አይነት መታደል፣ ምን አይነት ምርጫ ነው። ስለ ድንግል ብሎ መታሰር ዕድል ነው። እንኳን ቀናነው እንኳን ቀና በሉት። ባሩኬ ታድሏል። አንዳንድ እርምጥምጣም ሰርቆ ይታሰራል። አቦ አቦ፣ ደስ ይበል፣ ክብር ይገባል። በወጣትነት ስራን በተግባር አምድ ላይ ጽፏል። ዮሚ ዮሚ፣ ባሩክ እኮ ታሰረ። ሰማ እና ምንም አትለም። ምን ሆነ መሰለ፣ የሆነ ጊዜን በአንዲት ትንሽ መንደር ገበሬው በላቡ ደረቅ መሬት አርሶ የዘራውን መኸር የልጆቹ ቀለብ የሕይወቱ ማገር የመኖሩ ተስፋ የሆነውን ዘሩን ሊያለመለመው ባለው በጉልበቱ ቀንከሌ ሲለፋ ሰምሩለት ቢያበቅል ከመሬት ብቅ ቢል ጫፉን ቢለመልም ጨካኝ አውሬ መጣ። ዘሩን አበላሽቶ ተስፋውን ሊያጨል ምሽጉን ሊመሽግ ከማሳው መካከል ትንሽ ጉርጋድ ማሰ ዘሩን ሊያጠወልቅ ስሩን ሰለሰረ ግንዱን ቀነጠሰ። ከጥጋቡ ብዛት የጠወለጉትን አንድ ላይ ሰብስቦ ገበሬው በር ፊት ወስዶ ከምራቸው ምንም አያመጡም በሚለው አስቡ። ቀጣዩ ቀን ጠዋት የገበሬው በኩር ከበሩ ሲያመራ ክምሩን ቢያየው ለአባቱ ሳይነገር ለሰው ሳይጠራ ጅራፉን መዘዘ፣ ሽመሉን ጣጠቀ፣ ወደ ማሳው ሮጠ። እስኪያገኘው ድረስ እህሉን በረበረ፣ አፈሩን ገለበጠ። እድል ቀንቶ ታዲያ ከማሳው መካከል ምሽጉን ሲያገኘው አውሬውን ሊያወጣ ጉድጓዱን ሲምሰው ወደ ቤቱ አየው። ጩኸበት፣ ተቆጣው፣ እህሉን አበላሸ እያለ ከሰሰው። ጆሮውን አንጠልጥሎ ወስዶ እያዳፋ ከአባቱ አደረሰው። አውሬው አበላሽቶ ከከመው በላይ የሱ በልጦባቸው ሁሉም በየተራ ልጁ ላይ ተነሱ፣ እጅግ አስቆጣቸው። ለአባቱ አስቦ አውሬውን ሊያጠፋ ራሱን ባስቀደመ ጀግናው የበኩር ልጅ የራሱ ቤተሰብ በራሱ አደመ ሲያሳዝን እንግዲህ እንደተከታተላችሁት ነው። ይህ ወጣት እመቤታችን ቅድስት ድንግል ማርያም ስዕል አድኗል ለምን ይቀደዳል በሚል ነው እንግዲህ ቤቱን እንዴት እንደገባ እናትየው ምንም ነገር እንዳላደረጋቸው ወደው ፈቅደው እንዳስገቡት ተናግሯል። እንግዲህ ይሰቀል፣ ይገረፍ፣ ይሙት፣ ይታሰር ሲሉ የነበሩት ደግሞ ኦርቶዶክሳውያን እንደነበሩ ደግሞ ሁላችንም በደንብ ስንመለከት ነበር። ይቺ እመቤታችን ቅድስት ድንግል ማርያም ግን የእነሱ እናት ናት። ከእነሱ እናት ይልቅ እንግዲህ ምን እንዳሳሰባቸው በጣም ያሳዝናል። እግዚአብሔር አምላክ ፍርዱን ይሰጣል። በተለይ በአተባ አስራችሁ በኦርቶዶክስ ቤት ሆናችሁ እዚህ እዛም የምትሉ አካላቶች እንደው ምንም አይጠቅማችሁምና ወደ ልቦናችሁ እንድትመለሱ ለማለት እወዳለሁ። እግዚአብሔር አምላክ ምዕረትን ያምጣ፣ ወንድማችንንም እግዚአብሔር በሰላም ያስፈታልን እላሉ። ዛሬ እንግዲህ ፍርድ ቤት ቀርቦ ነበረ። ዛሬ እንግዲህ ከፍርድ ቤት እየተመለስኩ ነው። ወንድማችን ባሮክ ዛሬ ፍርድ ቤት ቀርቦ ነበረ 19 ተቀጥሯል። የ10 ቀን የጊዜ ቀጠሮ ተጠይቆበታል። እንግዲህ ወንድማችን አዛኝቷ አሩሮሃ ደጓናት የመስቀል ስር ስጦታ የጮኸላት ብዙ የሆነላት ድንግል ማርያም እስሩን እንድታቀልለት ሁላችሁም በጸሎታችሁ አስቡት ማለትም ብቻ ነው የምወደው አመሰግናለሁ። እንግዲህ የመስቀል ባዓልን ህዛ ፍርድ ቤት እንዲያከብር ተወስኖበታል ማለት ነው። ያው ለ19 ተቀጥሯል። ቅዱስ ገብርኤል በያለ ተቀኑ ታምር ይሰራል። ድንግል ማርያምን ያበሰረ ቅዱስ ገብርኤል ድንግል ማርያም ተነክታለች እና ዝም ይላል ብዬ አላስብም። ወንድማችንን እንግዲህ አይዞ እግዚአብሔር ያስፈታል እያላችሁ ባላችሁበት ለጸሎት በቆማችሁ ሰዓት ማሰብ ያስፈልጋል እና ነው። ይህም ጊዜ ያልፋል ብለን እናስባለን። እንግዲህ ያን ሁሉ መከራ ያን ሁሉ ግፍ የሰራች ስዕለ አድኅኖን የቀደደች ልጅ እስካሁን አልተያዘችም። ስዕለ አድኅኖዋ ለምን ተቀደደ ያለ አካል ነው ተይዞ የምናየውና እግዚአብሔር እንግዲህ በጊዜው ሁሉንም ነገር ይሰራል ብለን እናምናለን ኦርቶዶክሳውያንን ክርስቲያንን ፈተና መከራ ሲመጣብን አንደነግጥም ያ ፈተና የመከራ ለበረከት እንደሆነ እናምናለን እና እግዚአብሔር ፈተናና መከራን ደግሞ ያርቅልናል በእምነታችን ፀንተን መኖር አለብን እሺ ዛሬ እንግዲህ መስከረም ዘጠኝ የሚከበረው በዓል ምንድን ነው የሚለውን የዕለቱን ስንክሳር ላስቀኛችሁ ተመልከቱን እኔ ከወዲሁ ሰናበታችኋለሁ ተከታተሉልኝ መስከረም ዘጠኝ የመላእክት ሁሉ አለቃቸው ከመጀመሪያው ሰው ከአባታችን ከአዳም ጀምሮ እስካሁኑ እስከዚህ ሰዓት ድረስ ስንጠራው ፈጥኖ በመድረስ የሚራዳን ሁሌም ቢሆን ያደናቸው ዘንድ ዘወትር በሚፈሩት ሰዎች ዙሪያ የማይጠፋ እግራችን እንዳይሰናከል ዘወትር የሚጠብቀን በእግዚአብሔር ፊት በምሕረት ለሕዝቡ የሚቆም መጋቢ ሐዲስ ሊቀ መላእክት ቅዱስ ሚካኤል ነገ መስከረም ዘጠኝ ከአንድ ሺህ ዓመታት በፊት በሮም ከተማ የሠራው ድንቅ የሆነ ተአምሩ የሚከበርበት የተአምር በዓሉ እንደሆነ ስንቶቻችሁ ታውቃላችሁ? አደራ ሊቀ መላእክት ቅዱስ ሚካኤል አባቴ ነው የምትሉ ሁሉ ይህንን ቪዲዮ ኮፒ ሊንክ በማድረግ ለሁሉም ሰው አዳርሱልኝ። በድሮዋ የሮም ግዛት ሩፍሚያ የምትባል አንዲት ትንሽ ከተማ ነበረች። ታዲያ ይህቺ ከተማም ክርስቲያኖችም ኢአማንያንም በአንድ ላይ ተቀላቅለው የሚኖሩባት ከተማ ናት። በከተማዋ የክርስቲያኖች ቁጥር እጅግ በጣም ትንሽ ቢሆንም፣ በእምነታቸው ግን እጅግ በጣም ጠንካራ ነበሩና በቦታውም የሊቀ መላእክት የቅዱስ ሚካኤል ቤተ ክርስቲያን በመኖሩ እጅግ በጣም ድንቅ ድንቅ ተአምራት ይደረጉ ስለነበር እነዚህ አህዛብ ዮናናውያን ቀንተዋልና የሊቀ መላእክት የቅዱስ ሚካኤልን ቤተ ክርስቲያን ሊያፈርሱ ተነጋገሩ፣ ተማማሉ። በቀጥታ ሄዶ ቤተ ክርስቲያኑን ቢያፈርሱት ወይም ደግሞ ቢያቃጥሉት በሕግ እንደሚጠየቁ ያውቃሉና በስጋዊ አእምሯቸው ይሆናል ብለው ያሰቡትን ተማከሩ። እርሱም ምንድን ነው? በከተማዋ ዳር የሚያልፍ አንድ ትልቅ ወንዝ አለ። ይሄ ወንዝ በሞላ ጊዜ ያገኘውን ነገር በሙሉ ጠራርጎ ይዞ ይሄድ ነበረ። ታዲያ እነዚህ ዮናናውያን ሌሊት ሌሊት እየተነሱ የሚሄድበትን የወንዙን መንገድ ዘግተው ወደ ቤተ ክርስቲያኑ አቅጣጫ እንዲሄድ አደረጉት። ከቀናት በኋላ ታላቅ ዝናብ ዘንቧል። ወንዙም ያገኘውን ሁሉ እያገላበጠ ወደ ቤተ ክርስቲያኑ አቅጣጫ በከፈቱለት መንገድ መሄድ ጀመረ። በወቅቱ በሊቀ መላእክት በቅዱስ ሚካኤል ቤተ ክርስቲያን መቅደስ ውስጥ ከመጋቢው በስተቀር ምንም አይነት ሰው አልነበረም። መጋቢውም አስፈሪውን ድምፅ ሰምቶ ወጥቶ ቢመለ ወንዙ ወደ ቤተ ክርስቲያኑ አቅጣጫ እየደነፋ ሲመጣ ተመለከተ። ይሄ ወንዝ ወደ ቤተ ክርስቲያኑ ከደረሰ ቤተ ክርስቲያኑ እንደሚያጠፋው የተረዳው ይሄ መጋቢ አንድ ተስፋ ነበረው። እርሱም ወደ ቤተ መቅደስ ገባና ሊቀ መላእክት ቅዱስ ሚካኤልን መማፀን ነበር። አዎ ይህንን ቤተ ክርስቲያን የማታድነው ከሆነ እኔንም ከቤተ ክርስቲያኗ ጋር አብረህ አጥፋኝ ብሎ ተማጸነ። በዚህ ተማጽኖ ላይ እያለም ወንዙ በፍጥነት ወደ ቤተ ክርስቲያኑ ደረሰ። በዚህ ሰዓት ሊቀ መላእክት ቅዱስ ሚካኤል ከሰማይ ሰማያት ወረደና ከወንዙ ፊት ለፊት ላይ ቆመ። የታደለ መጋቢ ሊቀ መልአክ ቅዱስ ሚካኤል መጋቢውን ዞር አለና፣ ጽና፣ አትፍራ አትደንግጥ አለውና በያዘው የብርሃን በትረ መስቀል መሬትን አንድ ጊዜ መታት። በዚያች ቅጽበትም እጅግ በጣም ትልቅ ሸለቆ ተፈጠረ። ወንዙም በዚያ ሸለቆ አድርጎ ሄዷል። እጅግ በጣም የሚገርመው እኮ ሸለቆ በየት በኩል ተፈጠረ የሚለው ነው። አዎ መልአኩ ቅዱስ ሚካኤል በበትረ መስቀሉ መሬትን በመታት ሰዓት እኮ ሸለቆ የተፈጠረው ከቤተ ክርስቲያኗ መሰረት በታች ነው። እጅግ በጣም አይገርማችሁም? ሸለቆ ከቤተ ክርስቲያኗ በታች ተፈጥሮ ወንዙን፣ ሰደደው ከቤተ ክርስቲያኗ በታች እጅግ በጣም ይገርማል። ለእግዚአብሔር ምን ይሳነዋል? ሊቀ መላእክት ቅዱስ ሚካኤልም መጋቢውን ባርኮት ወደ ሰማይ አድርጓል። በሚቀጥለው ቀንም ሕዝበ ክርስቲያኑ በሙሉ ደስ ሲለው፣ ኢአማንያኑ ግን ደንግጠዋል። አዎ አምላካቸው እንዴት ያለ አምላክ ነው ይህንን ድንቅ የሚያደርግላቸው ብለው መልአኩን ማክበር ጀምረዋል። መድኃኔዓለም ኢየሱስ ክርስቶስ እንደ ደራሽ ወንዝ እየመጣ ቤተ ክርስቲያናችንንም ሀገራችንንም የሚያናውፀውን ማዕበል ይግታልን። ከሊቀ መላእክት ከቅዱስ ሚካኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ጥበቃ፣ ፍቅር አይለየን፣ አሜን። ዛሬ መስከረም ዘጠኝ ቅዱስ ሚካኤል ጠላቶቹን ያሳፈረበት፣ ወዳጆቹን ያከበረበት ዕለት ነው። ፍሮሚያ በምትባል ሀገር የቅዱስ ሚካኤል ቤተ ክርስቲያን ነበረ። በዛ ቤተ ክርስቲያን ውስጥም እጅግ ብዙ ድንቅ ተአምራት ይደረጉ ነበርና በዛ አካባቢ የሚኖሩ ዮናናውያን በጣም ቀኑ። ከተአምሮ የተነሳ እና ሚችን ቤተ ክርስቲያን ለማጥፋት አንድ ምክር አመጡ። በዛ አካባቢ ትልቅ ወንዝ ነበረና ያችን ቤተ ክርስቲያን ለማጥፋት ያንን ትልቅ ወንዝ አቅጣጫውን አስቀይረው ወደ ቅዱስ ሚካኤል ቤተ ክርስቲያን እንዲሄድ እናደርግ ብሎ አሰቡ አስቦም ማልቀሮ ያንን ወንዝ ወደ ቅዱስ ሚካኤል ቤተ ክርስቲያን እንዲፈስ አቅጣጫውን ቀየሩት በዚያንም ጊዜ የወንዙ ወንዙ በጣም በትልቅ ኃይል እየፈሰሰ ወደ ቅዱስ ሚካኤል ቤተክርስቲያን መሄድ ጀመረ። በዚያንም ጊዜ የመላእክት አለቃ ቅዱስ ሚካኤል ተገለጠና ለዛ ቤተክርስቲያን ገበዝ እንዲህ ብሎ ነገረው፣ አትደንግጥ፣ አትፍራ፣ እኔ ከአንተ ጋር ነኝ ብሎ ነገረው። በዚያንም ጊዜ ቅዱስ ሚካኤል ቤተክርስቲያን ተሰርታባት የነበረችውን አለት በበትረ መስቀሉ መታው። ሲመቶም ያቺ አለት እንደበረ ተከፈተች ያ ትልቅ ወንዝ መቶ በዛ አለት መካከል አልፎ ሄደ። ያንን ተአምር ያዩ ሕዝብ ሁሉ የቅዱስ ሚካኤልን አምላክ አከበሩት፣ ቅዱስ ሚካኤልንም ከፍ አደረጉት። ዛሬ ቅዱስ ሚካኤል በታምሩ እንዲያድርጎ ቤተክርስቲያኑን ከጥፋት ምዕመኖቹንም ከአፍረት አድኗቸዋል፣ ለጥላቶቹም ደግሞ አፍረትን አከናንቧቸዋል እና ዛሬም ድረስ ቤተክርስቲያንን ለማጥፋት ለሚተጉ ጠላቶቻችንም ቅዱስ ሚካኤል እንዲያድርጎ ያሳፍርልን። በረከቱ ይደርብን። ይቆያል